የሩታናት ብሽቅ ብለው ከባድ ማስጠንቀቂያ የሰጡበት ተቆርጦ የወጣው ቪዲዮ በተለይ ሄርሜላና ብርሽ አብረው አሁን ከለቀቁት በጣም የተናደዱበት ቦታ ይሄንን ነው ብለው ነው በውስጥ የላኩልኝ። እዩት። የእውነትም ያናድዳል ያበሽቃል እንግዲህ ትዳር ካለው ሰው ልጅ አለኝ ብሎ ከሚያወራ ሰው እዩት እንዴት እንደምትሆን እሱ ግራ ገብቶታል እሷ ግን የምታሳየው አንገቱ ስር የምትገባውን ተመልከቱ ልብ ብላችሁ እንኳን የሩታን እናት ሩታን እንዲሁም ቤተሰቦቿን አይደለም ኦዲየንስም ነው ድንግጥ ያለው እዩት በእጇ እንዴት እንደምትዳብሰው ተመልከቱ እላዩ ላይ እሱ ግራ ገብቶት ጨንቆትም ይሆን አይታወቅም። የሩታ እናት የተናገሩት እሱ ምንድን ነው አቋም የሌለው አሁን ድረስ አልነቃም ወይ ብለው ነው ብሽቅ በማለት መልእክት ያስተላለፉት። በሌላ በኩል ደግሞ በውስጥ የደረሳቸው ወሳኝ መረጃ አለ። ሄርሜል ላይ የታየችበት ቦታ አለ። እጅግ የተፈራው እባካችሁ፣ ይሄ ጉዳይም እውነት ባልሆነ እየተባለ የተጠበቀው ጉዳይ እየሆነ እየመጣ ያለ ይመስላል። በጣም ያስደነግጣል፣ በጣምም ያሳዝናል። ሩታ መኪና ተገዛላት፣ አብርሽ መኪና ሰርፕራይዝ አደረጋል ለመረዳት በአዲስ ሕይወት በአዲስ ልጅ ሕይወታቸውም አጠቃላይ እንደ አዲስ ታደሰ ብለን ተደስተን ሳንጨርስ በቅጡ እንኳን ሩታ የተገዛላትን መኪና ከአብርሽ ጋር ሆና እንኳን ሽር ሳትልበት ከባባ ዱብዳ ነው እየተመለከትን የምንገኘው። ሄርሜላን በውስጥ ያዩት ሰዎች በዝርዝር መረጃውን አጋርተውናል። የጽንስ ክትትል የሚደረግበት ቦታ አይተናታል ሲሉ ነው፣ በጠቅላላው መረጃውን እያደረሱን ማለት ነው። ቀደም ብሎም እየወጡ የነበሩ የፎቶና ቪዲዮ ማስረጃዎች ነበሩ እጅግ ያልተጠበቀ ነገር ነው የሆነው ይህን ጉዳይ በማስመልከት ነው የሩታ እናት ከዚህ በኋላ ምንም አይነት ነገር ወሬም አልፈልግም ማስጠንቀቂያ ብቻ ለአብርሽ እንዲደርስ ይሁን ሚዲያም ላይ እንደ በፊቱ እየወጣው የምመላለሰው ነገር የለም ሙሉ ገመናችን ሚዲያም መውጣት የለበትም መረጃው ብቻ እንዲደርሰው ይሁን ብለው ነው ከባድ መረጃ ከባድ ማስጠንቀቂያ አብርሽ ላይ ያደረሱት ማለት ነው እባካችሁ ይህ መረጃ አብርሽ ቀድሞ እንዲሰማ ይሁን ጉዳዩ ላይ ከአሁኑ ሽማግሌ እንዲገባበት ይሁን እመኑኝ በቀጣይ ሄር ሄርሜላ እርጉዝ መሆኗን ይፋ ታረጋለች። ቀድሞ መረጃው እኔ ደርሶኛል። ሄርሜላ በቀጣይ ደግሞ ልታደረግ ያሰበችው ከባድ ነገርም አለ። ጉዳዩ ድብልቅልቅ ያለ ነገር ውስጥ ሳይገባ በፊት እባክዎት ጋሽዬ፣ ይህ መረጃ እንኳን ሰምተው ጉዳዩ በእርቅ በሽማግሌ እንዲያልቅ ያድርጉት። ሁሉንም በዝርዝር አሰማችኋለሁ። የሄርሜላ ቤተሰቦች ይዛቱት አለ፣ የሩታ እናትም የተናገሩት አለ። ጉዳዩ ተካሯል። ሁለት ማስጠንቀቂያ ብቻ ነው የተናገሩት። ከዚህ በኋላ የሩታ ልጄ ጋር መቀላለድ አጓጉል ነገር ማድረግ አልቻልም። ይህን ሁለት ማስጠንቀቂያን ካላረገ እኔ ከዚህ በኋላ ከአብርሽ ጋርም እንዲሁም ልጄም ከአብርሽ ጋር ምንም አይነት ጉዳይ የላትም ብለው ነው የተናገሩት። ሁሉንም በዝርዝር አሰማችኋለሁ። ሰላም ውድ ሀገሬ ልጆች፣ በሩታ ደስታ የተደሰታችሁ በተለይ ደግሞ ሩታ መኪና ሲገዛላት እናንተ የሆነ ነገር የተገዛላችሁ ያህል የተደሰታችሁ በሰው ደስታ የፈነጠዛችሁ ውስጣችሁ በሰው መደሰት የምትደሰቱ የሀገሬ ልጆች የእውነት እናንተ ትለያላችሁ። እውነት ሰላማችሁ ይብዛ። እስቲ እኔንም ቪዲዮ ላይክ አድርጉት፣ ቤተሰቤ ሁኑ ሰብስክራይብ በማድረግ ለማድረግ እንደናንተ አይነት የዋህ ቅን ለሰው የሚደሰት ሰው ሲጨነቅ የሚጨነቅ ቤተሰብ የትም እኮ አይገኝም። እባካችሁ ቤተሰብ አድርጉኝ፣ ሰብስክራይብ አድርጉኝ በማለት በአክብሮት በፍቅር ነው የምጠይቃችሁ። ቀጥታ ይዤ ወደ መጣሁት ዝርዝር መረጃም አመራለሁ። እንግዲህ ሄርሜላ ሁኔታዋ የሚያስደነግጥ እየሆነ መጥቷል። አንዴ ራሴ ላይ የሆነ ውሳኔ ወስናለሁ ትላለች፣ አንዴ ራሴን ጎዳለሁ ትላለች። በሁኔታው ተደናግጦ አብርሽ ከአንድም ሁለት ጊዜ ሩታንም ቤተሰቦቿንም የሚሉትን ይበሉ እያለ ብርር እያለ እየሄደ እያገኛት ነበር። ትናንት ታዲያ አስቀድሞ በተለቀቀው ቪዲዮ ደግሞ ሁለት ነጥብ ነው ማስተላለፍ የፈለገችው። በቪዲዮም ልብ ብላችሁ ካያችኋት ከንግግሯ ይልቅ በድርጊቷ ነው ነገሮችን ስትመራ የነበረው። ሄርሜላ ወደ ሽንት ቤት ወደ መታጠቢያ ቤት እየተመላለሰች የሚያስመልሳትም እየመሰለች የሆነ ነገር ጠቆም አድርጋ ለማሳየት ሞክራለች። የሩታ ቤተሰቦችም ይሄን ነገር ጠቆም አድርገው የሆነ ውስጣቸው እንዲያብሰለስል ነው፣ ይህም ቪዲዮ ራሱ እንዲያዩት መልእክቱን ልታስተላልፍ የፈለገችው። አብርሽ በየዋህነት ምንም አላወቀም። አሁንም ቢሆን ሐኪም ቤት እንሂድ ወይም ምንድን ነው እያለ ይጠይቃታል። እሷ ግን እንግዲህ ከባድ ነገር ላይ እየደረሰች እንደሆነ ነው መረጃው የሰማት። በውስጥም በደረሱ መረጃዎች የጽንስ ክትትል የሚደረግበት ቦታ ተመልክተናታል። ህዝቡ ገና አላወቀም። ጉዳዩን በሚዲያ ለማውጣት አልፈለጉም። ይህን ጉዳይ አሁን በተለይ አብርሽ ቤተሰቦች፣ የሩታ ቤተሰቦች ሲሰሙስ ምን ይላሉ ብለው ነው በመደናገጥ መልእክት ሲያስተላልፉ የነበረው። ቀደም ብሎ እንግዲህ በሚያረገው ሁኔታ በተለይ ደግሞ አብርሽና ሄርሜላ በሚሆኑት ሁኔታ ተቆርጦ ቪዲዮ ደርሷቸው የሩታ እናት በጣም በሁኔታው አብደዋል። ተናደዋል። ከልጄ እኮ ልጅ ወልዷል። ጉዳዩ እኮ ቀልድ አይደለም። ክብር የሚባል ነገር እኮ አለን። ምንድን ነው ስራ ነው? ዩቲዩብ ላይ የሚለቀቅ ነው? ምንድን ነው? እኔ አልገባኝም። ልጄ በእንደዚህ አይነት ሁኔታ እያለች የሰፈር ሰውን በክብር እኮ መቶ ሲጠይቀኝ፣ ባለቤቷ፣ የልጁ አባት እኮ አዲስ አበባ ለስራ ነው እያልኩ ነው የማወራው። እንደዚህ አይነት ቪዲዮ ሲለቅ እንዴት እኛን እንኳን አያስብም? ጎረቤት ሰው ያሸማቅቃቸዋል ብሎ እንዴት ለእኛ ሳያስብም ብለው ነው በንዴት ሆኖ የተናገሩት። እያንዳንዱ የሚለቀቅ ቪዲዮ እኔ የቅርብ ሰው ጎረቤት ነው ቀድሞ የሚያሳየኝ። እኔ የምመልሰው መልስ እንኳን አጣለው። ሁለት ማስጠንቀቂያ ነው የምናገረው። የሚያደርገው የራሱ ጉዳይ ካለ ራሱን የማይጠብቅ ከሆነ አይመለከተንም፣ ከልጅም ይራቅልን። እኛ ይሄ ልጅ ክብር ሊያሳየን አልቻለም። በመቀጠልም ደግሞ የሚያደርገውም ነገር ካለ እንደፈለገ ይሁን፣ ቪዲዮ ላይ ብቻ አይውጣ። እሱ ቪዲዮ በወጣ ቁጥር ቪዲዮ እየመጣ ቤታችን የሰፈር ሰው ሁሉ ምንድን ነው እርሶ ከልጆት ልጅ አለው አይደለ ወይ ለምንድን ነው እንደዚህ የሚሆነው እያሉ ሁሉ የሰፈር ሰው ሁሉ ማይገባ ነገር ነው የሚናገረኝ ለምን ምንድን ነው የመሳቀቅ ያለብኝ ብለው ነው እንግዲህ የሩታ እናት ከባድ መልእክታቸውን ያስተላለፉት። የእውነትም ግን ቆም ብላችሁ ካሰባችሁ በጣም በጣም የሩታ እናት አነጋገራቸው ያስኬዳል። ምክንያቱም የሩታ የቅርብ ሰዎች የሩታ የእናቱ አጎረቤቶች ልጅ ለመጠየቅ ይሄዳሉ፣ ሩታን ለመጠየቅ ወደ ቤት ያመራሉ። በመቀጠል ብዙ ሰው የሚጠይቀው ሩታን ከጠየቀ በኋላ የልጁ አባትስ እንዴት ነው፣ የት ነው ብሎ መጠየቁ አይቀርም። የዚህን ጊዜ ነው እንግዲህ የሩታ እናት እኔ ብዙ ጊዜ የምለው ለስራ አዲስ አበባ ነው እየመጣ ያያታል ብዬ ነው የምናገረው። ሌላስ ምን ሚዲያ ላይ ወጥቼ ለውራ ምን ገመን አይነት ስለሰፈር ሰው ላውራ ነው የሚሉት ታዲያ ግን እሱ የሚያደርገው ነገር በቪዲዮ እየተላለፈ የሰፈር ሰው መሳቂያ ሊያደርገን ነው ወይ እዚህ ኮ በክብር ልጅ ያለች ልጅ ወልዳ እሷን ክብር ሳይሰጣት ከሌላ ሴት ጋር ምን አይነት ነገር ነው የሚያሳየው ሄርሜላስ በሱ ከተጎዳች ቁጭ ብለው በስርዓት ማውራት አይችሉም ወይ ምንድን ነው እቅፍ እያለች እሱ ላይ ጥምጥም እያለች እኛም ቤተሰብ ለማብሸቅ ነው ወይ እንደዚህ አይነት ቪዲዮዎች የሚሰሩት ብለው ነው እንደ አዲስ የሩታ እናት እንግዲህ በሁኔታው በጣም ተናደው መልእክት ያስተላለፉት ማለት ነው እንግዲህ ጋሽዬ እባኮት በእርሶም በኩል የሰፈር ሰው ከባባር ነገር ሊናገሩት ይችላል። ልጆት እዚያ ጋር ልጅ እያለው ለምንድን ነው አዲስ አበባ እንዲሚሆነው ለምንድን ነው ሩታ ጋር ሳይንከባከብ የማይሆን ቦታ ስሚገኘው ብለው የሩታን የጋሽዬን የሰፈር ሰዎች ራሱ ጋሽዬ የማስጨነቃቸው አይቀርም ስለዚህ እባኮት ጋሽዬ ይሄ ልጅ አሁንም ቢሆን ቁጣዎት ያስፈልገዋል። አሁን ደግሞ ልጅቷ አካሂዷ ብዙዎችን እያስደነገጠ ነው የሚገኘው። አውቃም ይሁን እውነት ይሁን ገና አልተረጋገጠም። ነገር ግን የእውነት ከሆነ ምንም መደረግ አይችልም። ግን ይቺ ልጅ አሁን ቢሆን እርጉዝ እንደሆነች ቀሳ አርጋ ነግራው፣ እንግዲህ ሩታም በሁኔታው በጣም አዝና አብርሽ ነገር እንዲቆርጥላት ቤተሰቦችም እንዲቆርጥላቸውና የአብርሽና የሩታ ነገር እንደቀልድ በቃ በዛው እንዲቆራረጡን ያሰበችው ይህን ጉዳይ። ስለዚህ ምናልባት እርጉዝ ነኝ ብላ ልትመጣ ትችላለች። አለበለዚያ ደግሞ እንግዲህ የእውነትም እርግዝና ተፈጥሮ ከሆነ በቀጣይ ምን እንደሚሆን ለማሰብ ትንሽ ይከብዳል። እባኮት ግን በመጀመሪያ አብርሽ ጉዳዩ ላይ ትኩረት አድርጎ በስርዓት እንዲጠይቃት ይህ ነገር አውቃ ለማበጣበጥ የተጠቀመችው ቴክኒክ እንደሆነና እንዳልሆነ እንዲያጣራ፣ ቀድሞ እርሶ አብርሽን ጠርተው አብርሽን ያዋሩት። በመቀጠል ሄርሜላንም ጠርተው ቪዲዮ በሌለበት ካሜራ በሌለበት ምንድን ነው አንቺ ልጅ ቪዲዮ እየሰራሽ ያለሽው? እውነት ከአብርሽ ከልጄ አርግዘሻሉ ብለው ጠይቋት። እርሶን ታከብራለች ትወዳለች። ስለዚህ አባቱም ኖት ይከበራሉ። በሚናገሩት ቁጣ እንኳን የቅርብ ሰው የእርሶ ሰው አይደለም እኛ ራሱ ሚዲያ ላይ ያለውን ሰዎች ቁጣውስጥ ደስ ነው የሚለን ጋሽ። ስለዚህ እባኮት ጋሽ፣ የእርሶ ቁጣ ሁሌም ይፈራል። እባኮት ሄርሜላን በክብር ጠርተው ምንድነው ቪዲዮ የምትሰሪው ይሄ ልጅ እኮ ትዳር አለው ለምንድነው እሱ ላይ እንደዚህ አይነት ነገር የምታሳዩ ብለው እባኮት ሄርሜላን በቃ አፋጠው ይጠይቁ ከዛም በመቀጠል አሁን ደግሞ እርግዝና ብላ ሁሉ ልትመጣ እንደሆነ ጉዳዩን አጣርተው እውነት ነው አይደለም እውነት ካልሆነም ከእንግዲህ ሚዲያ እየወጣሽ የሰው ቤተሰብም አታበጣብጪ ብለው ከባድ መልእክት ያስተላልፉ አለበለዚያ ልጆትም በቃ ቢቆጡትም ምንም ሊሰማ አልቻለም ካለበት ነገርም ሊነቃ አልቻለም ስለዚህ እስቲ ምናልባት እርሶ ሄርሜላን አናግረው ጉዳዩ ላይ ትኩረት በማድረግ ከልጆት እንድትርቅ የሚሆንበት ነገር ካለ መልእክቶት፣ የአባትነት ቁጣዎት ይሰማ ለማለት ነው። የዛሬውን መልእክቴን ማስተላለፍ የፈለግኩት ማለት ነው። እንግዲህ ጠቅላል ባለመልኩ ይዤላቸው የመጣሁት መረጃ ከሰሞኑ ወዲያውዲ ሲሉ ከቆዩት ጉዳዮች መካከል ነበር። በሌሎች ቪዲዮዎቻችን እስክንገናኝ ድረስ ሰላሙን ሁሉ ተመኘውላችሁ፣ ሰላም።